የሚታየው በሙሉ ከላይ በቦንብ ተመትቷል ማለት ነው እሺ ይሄ ደግሞ የጀምስ ብሩስ ቤተመጻሕፍት ጀምስ ብሩስ ልጅ ልጅ ዩዋስ ማለት የጎንደር የመጨረሻ ንጉስ ዩዋስ ከሞተ በኋላ ዘመነ መሳፍንት መጣ አለም ላይ ተጽዕኖ ፈጥረው አልፈዋል ከሚባሉ አስደናቂ ሞራን አንዱ የሆነው ጀምስ ብሩስን ጀምስ ብሩስን ዓለም የሚያውቀው ታላቁ የሚስጥር መጽሐፍ መጽሐፈ ሄኖክን ለዓለም በማስተዋወቁ ነው። የዓለምን ሚስጥራዊ ኮድ ይፈታል የሚባልለት የዓለም ሊቃን ተሰባስበው በየዓመቱ በቫቲካን የሚወያዩበት ይህንን ድንቅ በሚስጥር ከኢትዮጵያውያን በመስረቅ መጽሐፉን ለንግሥት ቪክቶሪያ በማስረከብ ሞገሳን ያገኘው ጀምስ ብሩስን በኢትዮጵያ ገዳማትና ድባራት ግዝን ጨምሮ ለዓመታት ጥበብንና እውቀትን በመማር በመመርመርም አሳልፏል ይላል ቅድመ ታሪኩ። ጀምስ ብሩስ የተማረበት በርካታ ሚስጥራዊ መረጃዎችን የበረበረበት፣ የቁም ስዕልና ጽሑፍ ሲሰራበት የነበረው የመጽሐፎቹ መደርደሪያ፣ የመኝታ ክፍሉ፣ የጠባቂዎቹ መቆሚያ ሁሉ ላሳያችሁ ወደድኩኝ። ላይክ ስታደርጉት ለብዙሃኑ ዘንድ ይደርሳል አላማችን ጥንታዊቷን ቀደምቷን ክብር የመላባት ቅድስት ቤተ ክርስቲያንን ጥበቧን፣ ኃይሏን፣ ዕውቀቷንና ገናንነቷን በመላው ዓለም ማስተዋወቅና መግለጥ ነው። ተከታታዮቻችን ላይክ ስታደርጉ ለብዙሃኑ ዘንድ ይደርሳል። ሰብስክራይብ አድርጋችሁ የዶር ምልክቷን ደግሞ ከተጫናችሁ በየጊዜው የምንለቃቸው አስደናቂና እጅግ አስገራሚ የሆኑ ቤተክርስቲያን ጥንታዊ ማንነቷ ታሪኳና ጥበቧ በየጊዜው ይደርሳቸዋል። በምስጢር መጽሐፈ ሄኖክን የሰረቀው ለዓለም ይፋ ያደረገው የጀምስ ብሩስ መኖሪያ ወደ ነበረው ታላቁ ገዳም አብረንና አቅናም በ17ኛው መቶ ክፍለ ዘመን የዓለምን ታሪክ በማጥናት ወደ ታላቅ የአብሮት ዘመን ላይትመት ካሻገሩት የአውሮፓውያን ነገሥታት ከሚታዘዙለት በቤተ መንግስታቸውም በክብር ተቀብለው ከሚያቀማጥሉት የዚያን ዘመን የአውሮፓ አብሪ ኮከብ እያሉ የሚጠሩት ጀምስ ብሩስ የሚስጥሩ ማህበር መስራችና አባል ይባላል። ጀምስ ብሩስ ወደ ኢትዮጵያ መጥቶ ለበርካታ ዓመታት ከኢትዮጵያ ተራሮች ስር በሐይቆችና ታላላቅ ወንዞች ወደ ተከበበችው ታላቋ ምድር በመግባት ዓለምን ወደ ሌላኛው ምዕራፍ ያሻገሩ ታላላቅ ሚስጥራትን የተማረበትና የምርምር ስራዎችን ያከናወነበት ታላቅ የኢትዮጵያ ቤተመንግስት እናምራ ዘንድ ተከተሉኝ። ብዛም ታሪኩ ያልተነገረለት እጅግ አስደናቂ የዓለም ታሪክን የሚካፈል ጀምስ ብሩስ መግነን ለአውሮፓውያን ታላቅ መሆን የሕዋን ምስጢራዊ ፍችና የተሰወረውን እውነት ገላጭ መጽሐፍ ሄኖክ የተገኘበት ታላቁ ደብር ደብረ ፀሐይ ቁስቋም ማርያም ገዳም ጎንደር ከተማ በማለዳ ደመቅመቅ ብላለች። ከተለያዩ የሀገራችን ክፍልና ከውጭ ዓለማት የሚመጡ ቱሪስቶችን ለመቀበል መቀነቷን ጠበቅ አድርጋ እንደወትሮዋ ሁሉም አስደናቂ በሆነ የእንግዳ አቀባበል ልማዶ ሽርጉድ ትላለችም። እንደ ሀረግ በተሰላሰሉ ተራሮች ተከባም በደመና እንደ ተከበበች ብሩህ ፀሐይ ሰንሰለታማ ተራሮች ጎንደርን ልጇ ከቅፏ እንዳይወጣ የምትሳሳለት እናትን ይመስል እንደ ፈረስ ኮረቻ ከፊትና ከኋላ ድግፍግፍ አድርገው ከበዋታል። መንገዳችን አቀናን፣ ከጎንደር ከተማ በስተ ሰሜን ምዕራብ ሽቅብ ምንወጣ ጀመር። ይህ እንዳለ ካባው ነው። እነዚህ ሶስቱ ስንክስ የልጅ ልጅ ኢዮዋስ ማለት የጎንደር የመጨረሻ ንጉስ ዮዋስ ከሞተ በኋላ ዘመነ መሳፍንት መጣ ይህ ዳና ሚዲያ ነው ዳና ሚዲያን ለሌሎች አጋሩ ላይክ ሳብስክራይብ እና ሸር እያደረጋችሁ ሰዎች እንዲያዩት እንዲሰሙት እንዲቀላቀሉ አድርጉ ይህ ዳና ሚዲያ በመላው የሀገራችን ክፍል እንዞራለን እንፈልጋለን እንቃትታለን የተሰወረውን እንገልጣለን እጅግ አስደናቂ የሆኑ ታምራትንና ያልተገለጡ ሚስጥራትን ሁሉ ለዓለም እናስተዋውቃለን። ውድ የዳና ሚዲያ ተከታታዮች በሌላ ሐሳብና ፕሮግራም እስክንገናኝ ድረስ ዳና ሚዲያን ለሌሎች በማጋለት ቤተሰብ ኃላፊነታችሁን ተወጦላለሁኝ። እስከዚያው ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ ላለው ሰላም ሁኑልኝ።